ምዕራፍ 27 የእስራኤልም ልጆች የአባቶች ቤቶች አለቆችና፣ የሺህ አለቆች፣ የመቶ አለቆችም በክፍሎች ነገር ሁሉ ንጉሡን ያገለገሉትም ሹማምንት እንደ ቁጥራቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው 24 ሺህ ሆነው በዓመት ወራት ሁሉ በየወሩ ይገቡና ይወጡ ነበር። ለመጀመሪያው ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሾብአም ነበረ፤ በእርሱም ክፍል 24,000 ጭፍራ ነበረ። እርሱ ከፋሬስ ልጆች ነበረ፤ ለመጀመሪያው ወር በጭፍራ አለቆች ሁሉ ላይ ተሾሞ ነበር። በሁለተኛውም ወር ክፍል ላይ አሁሃዊው ዱዲ ነበረ፤ በእርሱም ክፍል 24,000 ጭፍራ ነበረ። ለሦስተኛው ወር ሦስተኛው የጭፍራ አለቃ የካህኑ የዮዳሄ ልጅ በናያስ ነበረ፤ በርሱም ክፍል 24,000 ጭፍራ ነበረ። ይህ በናያስ በሰላሳው መካከል ኃያል ሆኖ በሰላሳው ላይ ነበረ። በእርሱም ክፍል ልጁ አሚዛባድ ነበረ። ለአራተኛው ወር አራተኛው አለቃ የኢዮአብ ወንድም አሳሄል፣ ከርሱም በኋላ ልጁ ዝባዲያ ነበረ። በርሱም ክፍል 24,000 ጭፍራ ነበረ። ለአምስተኛው ወር አምስተኛው አለቃ ይዝራዊው ሸምሁት ነበረ። በእርሱም ክፍል 24 ሺህ ጭፍራ ነበረ። በስድስተኛው ወር ስድስተኛው አለቃ የቴቆሃዊው የኢስካ ልጅ ኢራስ ነበረ። በእርሱም ክፍል 24 ሺህ ጭፍራ ነበረ። ለሰባተኛው ወር ሰባተኛው አለቃ ከኤፍሬም ልጆች የሆነው ፍሎናዊው ሴሌስ ነበረ። በእርሱም ክፍል 24 ሺህ ጭፍራ ነበረ። ለስምንተኛው ወር ስምንተኛው አለቃ ከዛራውያን የነበረው ኩሳታዊው ሲቦካይ ነበረ። በርሱም ክፍል 24 ሺህ ጭፍራ ነበረ። ለዘጠኝኛው ወር ዘጠኝኛው አለቃ ከብንያማውያን የነበረው አናቶታዊው አቢኤዜር ነበረ። በእርሱም ክፍል 24 ሺህ ጭፍራ ነበረ። ለአስረኛው ወር አስረኛው አለቃ ከዛራውያን የነበረው ነጦፋዊው ኖኤሬ ነበረ። በእርሱም ክፍል 24 ሺህ ጭፍራ ነበረ። ለ11ኛው ወር 11ኛው አለቃ ከኤፍሬም ልጆች የነበረው ጲርአቶናዊው በናያስ ነበረ በእርሱም ክፍል 24000 ጭፍራ ነበረ። ለ12ኛው ወር 12ኛው አለቃ ከጎቶንያል ወገን የነበረው ነጦፋዊው ሄልዳይ ነበረ በእርሱም ክፍል 24000 ጭፍራ ነበረ። በእስራኤልም ነገዶች ላይ እነዚህ ነበሩ። በሮቤላውያን ላይ የዝክሪ ልጅ አላዛር አለቃ ነበረ። በስምዖናውያን ላይ የማዕካ ልጅ ሰፋጥያስ፣ በሌዊ ላይ የቀሙኤል ልጅ ሐሸቢያ፣ በአሮን ላይ ሳዶቅ፣ በይሁዳ ላይ ከዳዊት ወንድሞች ኤሊሁ፣ በይሳኮር ላይ የሚካኤል ልጅ ኦምሪ፣ በዛብሎን ላይ የአብድዩ ልጅ ይሽማያ፣ በነፍታሌም ላይ የአዝሪኤል ልጅ ኢያሪሙት በኤፍሬም ልጆች ላይ የአዛዝያ ልጅ ሆሴዕ፣ በምናሴ ነገድ እኩሌታ ላይ የፈዳያ ልጅ ኢዩኤል፣ በገለዓድ ባለው በምናሴ ነገድ እኩሌታ ላይ የዘካርያስ ልጅ አዶ፣ በብንያም ላይ የአብኔር ልጅ የእሲኤል፣ በዳን ላይ የይሮሃም ልጅ አዛርኤል። እነዚህ የእስራኤል ነገዶች አለቆች ነበሩ። እግዚአብሔር ግን እስራኤልን እንደ ሰማይ ከዋክብት ያበዛ ዘንድ ተናግሮ ነበርና ዳዊት ከ20 ዓመት በታች የነበሩትን አልቆጠረም። የጽሩያ ልጅ ኢዮአብ መቁጠር ጀመረ፣ ነገር ግን አልፈጸመም። ስለዚህ በእስራኤል ላይ ቁጣ ሆነ። ቁጥራቸውም በንጉሡ በዳዊት መዝገብ አልተጻፈም። በንጉሡም ቤተ መዛግብት ላይ የአዲኤል ልጅ አዝሞት ሹም ነበረ። በሜዳውም በከተሞችም በመንደሮችም በግንቦችም ቤተ መዛግብት ላይ የኦዚያ ልጅ ዮናታን ሹም ነበረ። መሬቱን በሚያበጃጁትና እርሻውን በሚያርሱት ላይ የክሉብ ልጅ ኤዝሪ ሹም ነበረ። በወይኑም ቦታዎች ላይ ራማታዊው ሰሜኢ ሹም ነበረ። ለወይንም ጠጅ ዕቃ ቤት በሚሆነው በወይኑ ሰብል ላይ ሸፋማዊው ዘብዲ ሹም ነበረ። በቆላውም ውስጥ ባሉት በወይራውና በሾላው ዛፎች ላይ ጌድራዊው በአልሃናን ሹም ነበረ። በዘይቱም ቤቶች ላይ ኢዮአስ ሹም ነበረ። በሳሮንም በሚሰማሩ ከብቶች ላይ ሳሮናዊው ሰጥራይ ሹም ነበረ። በሸለቆቹም ውስጥ በነበሩት ከብቶች ላይ የአድላይ ልጅ ሻፋጥ ሹም ነበረ። በግመሎችም ላይ እስማኤላዊው ኡብያስ ሹም ነበረ። በአህዮቹም ላይ ሜሮናታዊው ይሁዲያ ሹም ነበረ። በመንጎቹም ላይ አጋራዊው ያዚዝ ሹም ነበረ። እነዚህ ሁሉ በንጉሡ በዳዊት ሀብት ላይ ሹሞች ነበሩ። አስተዋይና ጸሐፊ የነበረው የዳዊት አጎት ዮናታን አማካሪ ነበረ። የሐክሞኒም ልጅ ይሂኤል ከንጉሡ ልጆች ጋር ነበረ። አኪጦፌልም የንጉሡ አማካሪ ነበረ። አርካዊውም ኩሲ የንጉሡ ወዳጅ ነበረ። ከአኪጦፌልም ቀጥሎ የበናያስ ልጅ ዮዳሄና አብያታር ነበሩ። ኢዮአብም የንጉሡ ሠራዊት አለቃ ነበረ።